ን መልአክ ክምር ቆሞስ አባ ኃይለ ጊዮርጊስ በስዊዘር ላንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተዳዳሪ፣ ዘማሪ ጥላሁን አብሽር፣ ሁላችሁም የእግዚአብሔር ቤተሰቦች እንደመሆናችሁ ደውል እግዚአብሔር ዛሬም ዘውትርም ለዘላለም ስሙ የተመሰገነ ይሁን። ርዕሳችን ወርዶ ወርዶ መውለድ ወቶ ወጥቶ ሳይሆን ወርዶ ወልድ ጊዜ ቀንሶ ቀንሶ ቀንሶ መውለድ ነው። ይህን በዘፍጥረት ምዕራፍ ሰላሳ ስምንት ላይ ባለው ከነስሙ ትርጉም የዕብራይስጡን ወደኛ አማርኛ በመተርጎም በዛ እንማራለን። እግዚአብሔር ከሁላችን ጋር ይሁን። በዚያ ወራት እንዲህ ሆነ ይሁዳ ከወንድሞቹ ተለይቶ ወረደ ይላል። ከወንድሞቹ ተለይቶ ወረደ ይሁዳ ነው። ይሁዳ በጌታችን በኢየሱስ ክርስቶስ ተስፋ ውስጥ የተቆጠረ እጅግ በጣም ከእስራኤል ነገድ ውስጥ የአብርሃምን ቅድስናና የበረከት ተስፋ የወደፊቱንም ራእይ የሚወክል ታላቅ ሰው ነው። በልጅነት ታሪኩ የሊያ የአይነ ደካማዋ አራተኛ ልጅ ነው። ሊያ መልከ መልካም አይደለችም። እና እችስ አይነ ደካማ ወይም አይኗ ትንንሽ ነው፣ ሞጭ ሙጭ አለ ነው ሲል አይነ ደካማ አለና ስሟን ጠራት፣ ሊያ አላት። በዛው ስም ጸደቀላትና ሊያ ተባለች። ራሄል ደግሞ ሁለተኛ ልጅ እህቷ፣ ደግሞ እሷ ደግሞ በጣም ቆንጆ ነበረችና ከውበቷ አንፃር ሲታይ ልጁ ነች። ራሄል ሲል ቄበጌናት ሲል ራሄል አላት ቄበግ ማለት ነው ራሄል ማለት አሁን የምንመጣው ወደ ሊያ ነው ሊያ ጋር ግን እግዚአብሔር ነበረ መልኳ ምንም እንኳ ደካማ ቢመስልም አይነ መጭሟጫ ወይም አይነ ደካማ ብትሆንም እግዚአብሔር ከእርሷ ጋር ነበር ይላል ያዕቆብ ባሏ ግን በመልኳ ምክንያት ብዙም አይወዳትም ከዚ የተነሳ ልጆች በወለደች ቁጥር አንዳንድ መታሰቢያዎችን ታደርጋለች። ሮቤል የመጀመሪያው ልጅ ሲወለድ የመከራዬ ማስታወሻ አለችው። ቀጠለና ደግሞ አንድ ልጅ ወለደች። ስሙን ስምኦን እግዚአብሔር ሰማኝ ስትል ስምኦን አለች። ቀጠሎ ደግሞ አሁንም እግዚአብሔር ማጽዋን ከፈተና አንድ ልጅ ሰጣት። ቀጥሎ ስሙን ሌዊ አለች። አሁን ከባሌ ጋር ተፋቀርሁ፣ መጠጊያ የማገኘሁ ማለት ነው። መጠጊያ አገኘሁ ነው። በቃ ቀጠለና አራተኛ ልጅ እግዚአብሔር ሰጣት። ስሙን ይሁዳ አለችው። እግዚአብሔርን አሁን አመሰግናለሁ። የይሁዳ ስም ማን ነው? እግዚአብሔርን አመሰግናለሁ። ከዚህ የበለጠ ምን አለ እስቲ፣ እግዚአብሔርን አመሰግናለሁ በሉ። ትውልዳችን አላለም። ይሄ ምድሩ ላይ ያሉ ዜጎች አላሉ። ሁሉም አሁን ጣሊያን ብትሄዱ ግራሴ፣ ግራሴ ነው። ዲዮ ቀረ። እዚህም ስትሄዱ ምንድን ነው የምትሉት? ሜርሲ፣ ሜርሲ ነው። በቃ ሜርሲ ብቻ ነው። ዝም ብሎ ሜርሲ ነው። ስጋ ብቻ ሆነ። የስጋ ነው። እንዲሁ እግዚአብሔር እናመሰግናለሁ የለ። ዲዮቲ በኔዲካ ቀረ። ምንም የለም። ዝም አለ። ሁሉም ቶ አምላኩን ቶ የፈጠረውን ተው። በአምሳሉ የነበረውን በአምሳሉ የተገኘውን ከመላእክት እኩል አድርጎ አብልጦ ጸጋ የሰጠው ህዝብ ተወ። እግዚአብሔርን ተው። ሜርሲ፣ ሜርሲ፣ ሜርሲ፣ አለቀ። ሜርሲ ምን ዋጋ አለው? እሷ ግን ይውል እግዚአብሔርን አመሰግናለሁ አለች። ይሁዳ የሚለው የምለው የዕብራይስጡ እግዚአብሔር ማለት ነው። የዕብራይስጡ ፊደል ማለት ነው። ይሁዳ ይሁዳ አመሰግነዋለሁ ሁል ጊዜ ሀሌሉያ ማለት ነው። ከዛ ግን እንዲህ አይነት ስም ካገኘበት ጊዜ ጀምሮ ግን ተፈተነ። የእግዚአብሔር ስም የተጠራበት ህዝብ ይፈተናል። ወለተ ማርያም፣ ወልደ ማርያም ይፈተናሉ። አሸብር፣ ውቃቸው፣ ደብድባቸው፣ ግን ከስማቸው ጋር ስራ ነው የሚሰሩት። እውነት እኮ ነው። ሚስተር ኮል ሚስተር ውድ ምንም ችግር የለባቸው። አንተ ግን ችግር አለብህ። ያ ሚስተር ውድ ሚስተር ኮር ማለት እንጨትና ከሰል ማለት ነው። ሌላ እኮ አይደለም። አባትየው እንጨት ከሆነ ልጁ ከሰል ነው። በዚህ ስም ነው የሚጠሩት። አህያ ፋንድያም ሳይባባል አይቀርም። አባትየው እንደዛ ነው። አባትየው ኮብራ ከሆነ ልጅየው ደግሞ ቪፐር ነው። ሚስተር ቪፐር። ኮብራ እና ቪፐር ያው ናቸው፣ ተናዳፊዎች ናቸው። እንዲህ አይነት ስም ነው የሰው ስም። እነዚህ አይፈተኑም። እነሱ በውስጣቸው ብቻ ጨልሞ ዘመናቸውን ይጨርሳሉ። አንተ ግን የእግዚአብሔር ሕዝብና ስም ካለ ትፈተናለህ። እንደ ሀገርም ትፈተናለህ። እንደ ቤተ ክርስቲያንም ትፈተናለህ። እንደ ሕዝብም ትፈተናለህ። እንደ ግለሰብም ትፈተናለህ። እንደ ትውልድም ትፈተናለህ። እየሰማችሁ ነው። እግዚአብሔር ማስተዋል ሚኒስተር አይምሰላችሁ። ሰይጣን በጣም ብልጥ ነው። አሁን ይህን የምናየው በዚህ በይሁዳ ነው ያለንበት። መጽሐፍ ቅዱስ ዘፍጥረት 38 ላይ ነው። በዚያ ወራት እንዲሆነ ይሁዳ ከወንድሞቹ ተለይቶ ወረደ፣ ስሙን ኤራስ ወደሚሉት ወደ አዶሎማዊ ሰው ገባ ይላል ወርዶ ማለት ወረደ። እንዲህ ነው። በቃ ችግራችን ይሄ ነው፣ መውረድ ነው ሁልጊዜ መውረድ ነው። ትላይ ትወጣና ትወርዳለህ። ትክብ ትገነባና ትወርዳለህ። ታገኝ ታገኝና ታጣለህ። ትሰራ ትደክም ትደክምና እንደገና ድካም ዜሮ ይሆናል። መውረድ ነው መውረድ ነው። እህቶቻችን ደክመው ደክመው አሁን እናርፋለን ሲሉ፣ ሌላ ስደት ይገጥማቸዋል። ሌላ ድካም ይገጥማል። ቤቱን አቁሞ ቤቱን ሰርተው አሁን በቃ ሲሉ ይጣላሉ፣ ይናከሳሉ። እንደገና ሽያጭ፣ እንደገና አራጅ ጫረታ። መውረድ ነው ሁሌ መውረድ ነው። ግን እየወረድን የምንወልዳቸው ልጆች እዚህ መጽሐፍ ቅዱስ ያስተምረናል። ስሙን ኤራስ ወደሚሉት ወደ አደሎማዊው ሰው ቤት ገባ። አዶሎም ገባ። አዶሎም የምትባል አገር አስቸጋሪ ሀገር ናት። ብዙ ብዙ ሰዎች ከእግዚአብሔር የራቁባት ሀገር ናት። ሌላው ሰውየው ደግሞ ኤራስ ነው ስሙ። ኤራስ ማለት የአንዳንድ ጊዜ ሰው ማለት ነው። የምን ጊዜ ሰው? የአንዳንድ ጊዜ አንዳንድ ጊዜ ነው ሰው የሚሆነው፣ ሌላ ጊዜ አውሬ ይሆናል ማለት ነው። ሌላ ጊዜ አንድ ወቅት ቢያፈቅር በሌላው ጊዜ ጠበኛ፣ አንድ ወቅት ሰላም ቢሆን በሌላው ጊዜ ጦረኛ ነው። የአንዳንድ ጊዜ ነው ስትወርድ እንዲህ አይነት ሰዎች ይጠብቁሃል። ጠዋት ሳቁ እንደሆነ ከሰዓት በኋላ ያስኮርፈዋል ወይ አኮርፈው ሸሻሉ። ጠዋት ሰላማዊ ቢመስሉ ገግማይ ሰዓት በኋላ ደግሞ ፊታቸውን ያዞሩብሃል። የአንዳንድ ጊዜ ሰው እኮ እንደዚህ ነው። እኛም ልክ እንዲህ ነው። ከእምነት ከመንፈሳዊ ጸጋ ከአባቶቻችን በረከት ዘመናዊነት ይሻላል አለና መረጠ መረጠን። ከዛ በኋላ ልክ እንደየጊዜው ሁኔታዎቻችን ይለዋወጡ ጀመር። ልብሶቻችን ተለዋወጡ። ጌቶቻችን ተለዋወጡ። ፋሽኖቻችን ተለዋወጡ። እኛም አብረን ተለዋወጥን። ቋንቋችን ተለዋወጠ። ማህበራዊ ግንኙነታችን ተለወጠ። ሰላምታችንም ተለወጠ፣ በኩርፊያና በጥላቻ ተተካ። የአንዳንድ ጊዜ ሰው ሆን በ እንዲህ ነው። ስትወርድ ይሄ ነው። ከዛም በኋላ ከዚህም ይሁዳ የከነአናዊውን የሴዋን ሴት ልጅ አየ። ዋ ሊያገባ ነው። ትዳር ሊይዝ ነው። ሊመሰርት ነው። ወርዶ መመስረት፣ ወርዶ መኖር። እስካሁን ግን ከአባቶቹና ከእናቶቹ ሀገር ነው የወጣው። ከእግዚአብሔር አምላክ ከሰጠው የተስፋ ምድር ነው ተለይቶ የወረደው። በቃል ኪዳን ከተባረከበት፣ ብዙ መንፈሳዊ ራዕዮች ካሉበት ስፍራ ነው የወጣው ተለይቶ። በቃ ወጥቷል። ወጥቶ መኖር፣ ወርዶ መኖር፣ ወጥቶ መኖር፣ ተለይቶ መኖር የሚያስከተለው ብዙ ነገር አለ፣ አይምሰላችሁ። እዚህ ሆናችሁ እንደ ሀገራችሁ ማሰብ አትችሉ። እዚህ ሆናችሁ እንደ ቀድሞው ህሊናን መያዝ አይቻልም። ተለይቶ ወርዶ መኖር። ስለዚህ የሴዋን ሴት ልጅ አየ ይላለች። በዕብራይስጡ እዚህ ሼዋ ነው የሚለው። ሼዋ ማለት ቁልቁል ማለት ነው። እሱ ወርዶ የሚያያትም የሚያገባትም ሚስቱ ደግሞ የቁልቁል ሰው አይገርማችሁ? ይሄው እዚህ የዕብራይስጡ መጽሐፍ ቅዱስ አለ። እና ቁልቁል ነው፣ የቁልቁሊቱ ልጅ ማለት ነው። የሸዋን ሴት ልጅ አየ። አባትየው እንግዲህ ቁልቁሊት ነው የሚባለው ማለት ነው። ስትወርድ እንደዚህ ነው። ወርዶ ወርዶ የተገኘ ትውልድ። የሴዋን ሴት ልጅ አየ፣ ከዛም ወደ እርሷ ገባ፣ ጸነሰችም፣ ወንድ ልጅን ወለደች፣ ስሙን ኤር ብላ ጠራችው። ማ ብላ ጠራችው? ኤር ማለት የክፋት ልጅ ማለት ነው። የምን ልጅ? እንደ ስሙ የኖረ ሰው ነው ወይስ ስሙን ያጣ ሰው ነው? አሁን እንደ ስሙ አልሆነ። እንደ ስሙ አለመኖር በጣም አስቸጋሪ ነው። ኢትዮጵያውያን ሆነን እንደ ስማችን፣ እንደ ድሮ ስማችን አለመኖር ሌላ ችግር፣ ሌላ ጭንቀት፣ ሌላ ውድቀት ነው። እግዚአብሔር ማስተዋሉን ይስጠን። እንደ ስማችን፣ ድሮ ስማችንን ለማስከበር ሰዎች በሕሊናቸው ይጠቀማሉ። ዛሬ ስማችንን ለማጥፋት ሰዎች በግል ፍላጎታቸው ዘመናዊነት የመሰላቸው ብዙ መንፈሳዊ መሰረቶች ለቀው የጠፉና ከነመነሻቸው እስከ መድረሻቸው የጠፋቸው ብዙ ሰዎች ናቸው። በእውነት አስቸጋሪ ነገር ነው። እንደ ስሙ ያልኖረ ሰው ነው ይሁዳ። ያን ልጅ ኤር አሉት። የክፋት ልጅ ነህ ብለው ስም አወጣለት። የክፋት ልጅ የክፋት ልጅ አስገርም ክፋት ራሱን የቻለ ስም ሲሆን ተንኮል ራሱን የቻለ ስም ሲሆን የክፋት ልጅ ሁለተኛ ደግሞ ፀነሰ፣ ወንድ ልጅን ወለደ፣ አውናን አለው። አውናን ማለት መንቻካ ማለት ግትር ማለት ነው። ወርዶ የሚወለደው እንግዲህ እንዲህ ነው ማለት ነው። እግዚአብሔርን ነገር ስንተው፣ ማተባችንን ስንጥበጥስ፣ መንፈሳዊ ክብራችን ሲቀር እየሰማችሁ ነው ኢትዮጵያዊነታችን ዝም ሲል የቀድሞ አባቶቻችን መንፈሳዊ ታሪክና ጉብዝና ከእምነት ጥንካሬ ጋር ከኛ ጋር ሲሟጠጥ የሚወለደው ክፋትና መንቻካና ግትር ነው። መንቻካም ግትርም አስቸጋሪ ነው። በጣም አስቸጋሪ ነው። ከዚህ በኋላ ደግሞ አሁን ሶስተኛ ልጅ ሲወልድ ደግሞ የሚያሳዝን ቦታ ቀይሮ ነው የሚወልደው። የተቀየረ ቦታ ላይ እናያለን። እንደገና ሶስተኛ ልጅም ፀነሰች፣ ወንድ ልጅን ወለደች። ይህን በወለደች ጊዜ ከዚብ በሚባል አገር ነበረች ይላል። ከዚብ በሚባል አገር ነበረች። ከዚብ አገር ደግሞ የሚገርም ነው። ከዚህ በአሬስ ከዚህ እዚህ ላይ አገሩ በራሱ ስሙ ከዚብ ነው። ከዚህም ማለት ውሸት ማለት ነው በአረበኛው በእብራይ ውስጡም አንድ ነው በውሸት አገር ነበረች በውሸት ሀገር የነበረች ጊዜ የወለደችው ልጅ ሴሎም ማለችው ሻሎም አይደለም ሴሎም ሴሎም ማለት ምን ማለት ነው እምቡጥ ወይም ታዳጊ እንደማለት ነው ታዳጊ ገና ና ታዳጊ በእኛ ሲፈጭታ ታዳጊ ማለት ነው። እና ታዳጊ የት ሀገር የተወለደ? በውሸት አገር የተወለደ ታዳጊ። አቤት አቤት አቤት! እግዚአብሔር የማለ ነው። በየት ሀገር የተወለደ ታዳጊ? በውሸት ሀገር የተወለደ ታዳጊ። አገሩ የውሸት ሀገር ነው። አንዴ መውረድ ስትጀምር ቶሎ አትወጡም? በቃ አንድ የያዛብ መንፈስ ከተጠናወተ ቶሎ አትውጣ። ቁማር ውስጥ ከገባህ፣ መጠጥ ውስጥ ከገባህ፣ አሽሽ ውስጥ፣ ሲጋራ ውስጥ ከገባህ፣ ጫት ውስጥ ከገባህ፣ ነገር ውስጥ ከገባህ። አንዳንዶቹ ምንም አሽሽም ምናምንም ሱስ የሌለባቸው ምንም ነገር አይነኩም፣ ግን ግን ሌላ ሱስ አለባቸው። የነገር ሱስ አለባቸው። የሐሜት ሱስ አለባቸው። የጠብ ሱስ አለባቸው። የሹክሹክታ፣ የአመለኝነት፣ የግትረኝነት፣ የጠማማነት ባህር ያላቸው እዚህ ውስጥ አንዴ ከተገባ በኋላ መውጣቱ በጣም ያስቸግራል። ይሁዳ አንድ ጊዜ ወረደና የወረደውን ሰው ልጅ አገባ፣ ከዛ ወለደ። ወልዶ ክፋትን ጸነሰ፣ ክፋትን አሳደገ። ገና ደግሞ ይድራል። እግዚአብሔር ምሕረቱን ያብዛልን። ቀጥሎ ደግሞ ሌላ ጠንካራ እንደው የማይበገር ሕሊናው በፍጹም የማይታሰር ማይያዝ ማይጨበጥ ልጅ ወለደና ደግሞ በሱም ሌላ ስቃይ ሆነ። ቀጠለና ደግሞ አገር ሲቀይር የቀየረበት አገር ቢቀየር እንኳ ከዚህ የውሸታም አገር፣ ውሸታም ሁሉ ነገር ውሸታም። ድሮ ኢትዮጵያውያን ከሀገራቸው መውጣት አይፈልጉም። አሁን በቁጥር አንድ ወደዚህ ወደ ሌላው አገር ሲመጡ ጥቁር ድንጋይ ወርውሬ ነው የመጣሁት፣ ሁለተኛ ላል ደርስ ብዬ ነው የሚወጡት። አትመልሰኝ ብለው ድንጋይ ወርውሮ ይወጣል። አንዳንዶቹ እውነት እየመሰላቸው አሁን እንደዚህ ሲያምር በቴሌቪዥን በመስኮት ውጭን ዓለም ሲያዩ ገነት ይመስላቸዋል። በእርግጥ ሁላችንም እንዲህ እየመሰለን ነበረ። ገባ ብለን ውስጡ ስናየው በደንብ ስንደክም ያለው ነገር ሲሰማን፣ የዘረኝነቱ መንፈስም ቀስ እያለ ሲወጋን፣ በቢሮውም በስራውም በአኗኗሩም መኳተኑና እጅግ በጣም እንጀራ ለመብላት ጊዜ ማጣትን ጨምሮ ስንፈተን፣ እንዴት ነው ሀገር የቀየር ነው እንላለን። ገንዘቡ አለባረግ ሲል ከዚህ ሲሆንብን፣ ውሸት ሲሆንብን፣ አሁን ታዲያ መተን እንጀራው ውሸት፣ ዳቦ ውሸት፣ ሁሉ ውሸት፣ ቲማቲሙ ውሸት። ቱሉ ቱሉ ይበቅልና ብቻ ቱሉ ቱሎ ስትበላው ወይ ያንገፈጥጠሃል ወይ ደግሞ ይደፈጥጠሃል። ግራ የሚያጋባ እኮ ነው። እና አስቸጋሪ ነው። ውሸት ይሆንብሃል። እንዲህ ነው ስትቀይር ስትሮጥ፣ ስትሮጥ ስትሮጥ ሁሉ ውሸት ይሆንብሃል። ውሸት እዚህ የተወለደው ከዚህ ይፈዋል። አሁን ልጄን ልዳር አለ። በቃ ልጄን ልዳር ማለት ጀመረ። አይ ሊደር ነው ደግሞ ምን አለ ቢወጣ ቶሎ ማምለጥ እኮ ይቻል ነበር። ልምምድ አለ ደግሞ ሰዎች ባህሪያቸው ከተለማመዱት ቶሎ ሊቋቋሙት የማይችሉት ችግር ስለሚሆን፣ እንደው መቼ ነው ከክፉ ጠባይ የምንለየው እያሉ አንዳንዶቹ ረጋ ብለው ሲያሰቡ ስሜታቸው የሌላውን ሕይወት እየነካ እየመሰላቸውም በከፊል ይበሳጫሉ። በራሳቸው ጠባይ ጉለት ማማረር ይጀምራሉ። ግን ክፉ ኃይል ተውሱ፣ ይሄ እኮ ከአንተ ጋር የተስማማ ነው ይልሃል። ከሱስ ከአመል ከልዩ ልዩ ጥፋት ለማምለጥ በጣም ይቸግራለን። እና ሊድር ጀመረ። ሲድር የመጀመሪያውን ልጅ ነው የሚድረው። ማንን ነው የሚድረው? ነገሩኛ። ክፋትን ነው የሚድረው። ኤርን ክፋትን ይድራል። ክፋትን ከመዳር እግዚአብሔር አምላክ ይጠብቃል። ክፋት አለ አይምሰላችሁ፣ ክፋት አለ። ክፋት ስላለ ነው በክፉ መንፈስ የተጠመድ ነው። ክፋት ስለሚኖር ክፋት በጣም የክፉ መንፈስ ግብር ስለሚሆን ሁልጊዜ ከባህሪያችን ጋር ጠበኞችና ከውስጣችን ተጣልተን ከውጭው ልንፋቀር አንችልም። የመጀመሪያው መፍረስ ከልቦናችን ውስጥ ፈርሰናል። እጅ ከአፋችን፣ አፋችን ከእጃችን፣ ሕሊናችን ከልቦናችን፣ ልቦናችን ደግሞ ከአእምሯችን ተጣልቷል። ይህንን የተጣላ አእምሮና ሕሊና ልቦና ወደ አንድ አቅጣጫ ወስዶ የፍቅር ያለህ ብሎ ፍቅርን ለማስገባት ያስቸግራል። እና ልጁን ሲድር ክፋትን ሊድር ነው። የሚድረው ደግሞ ትዕማር የምትባል ናት። በዕብራይስጡና በአረበኛው እቺ ስም በጣም የምትገርም ጣፋጭ ስም ናት። ትዕማር ማለት የጣፋጩ የቴምር ዛፍ ፍሬ ማለት ነው። ቴምርነች ማለት ነው። ክፋትና ቴምር አስቡት እንግዲህ ክፋትና ጣፋጭ አንድ ጋር ተገናኙ። እንዲህ የተደባለቀባችሁ እህቶቻችን፣ እንዲህ የተደባለቀባችሁ ወንድሞቻችን ብዙ ናችሁ። አዎ ሚስት ወይ ተጣማለች፣ ባል ወይ ተጣሟል። በዚህ ዘመን ውስጥ በዚህ ዘመን ውስጥ ወደ አርባ አምስቱ ፐርሰንት ተደበላልቆ ነው ያለው። ምክንያቱም በአንድ የሆነ ቦታ ላይ ነው የምንስማማው እሱም እዚች በጥዋ ላይ ብቻ ሚስትም ባልም የሚስማሙት ብር ላይ ብቻ ነው። ብርዋን ገንዘቧን ብቻ ነው ወይ የሚስማሙት እንጀራ ላይ ብቻ ነው። ከዛ ውጭ በመንፈሳዊ ሕይወት በጣም ብዙ ልዩነት አለ፣ ንትርቅ አለ፣ ጭቅጭቅ አለ። አብሮ መስገድ የለም፣ አብሮ መጸለይ የለም። አንዱ አንዱን ይንቃል፣ አንዱ አንዱን ይተዋል። በመንፈሳዊ ነገር ላይ ያለውን ጉልበት ከባዱነት ጋር የተያያዘ ነው። ጣፋጩ ከመራራው ጋር እንዲህ ይደባለቃል። የዚህ ዘመን ባህሪ እንዲህ መደበላለቅ ነው። ሚስት ምጸልይ ከሆነ ባል አንቺ እንግዲህ ጀመረ ጭቅጭቋ ይላል። ተኝቶ እኮ ይው እንግዲህ ይው እንግዲህ ወይ ቄሱ ወይ እዛ ለምን አንድ ገዳም አትገቢም ወይ? ለምን እንደዚህ አቶኝ የሚላል ወይ ደግሞ ባልየው የሚጸልይ ከሆነ ሚስትየዋ እንግዲህ የኝኝኝ የሱ ጸሎት ታያልቅ ትላለች፣ ታሽሟጠጣለች። ምን ትላለች? እንዲህ ይደባለቃል። እንዲህ የተምታታባችሁ፣ በእውነት እግዚአብሔር ጸጋውን ያብዛላል። በእርግጥ ዲያብሎስ እንዲህ ማምታታት ግዴታ ነው። ለአንዱ አንዱ ፈተና ይሆናል። ለትዕማር ትልቁ ፈተና ኤር ነው ስሙ። ክፋት ነዋ። እንዴት እንግዲህ ከደጓ ጋር እንዴት ይሆናል? ከጣፋጫ ጋር እንዴት ይሆናል? እንዴት ይሆናል? ደግሞ የተወለደው ከእግዚአብሔር ሕዝብ ታሪክ ውስጥ ከነበረ ከይሁዳ የቀደሙ አባቶቻችን ለሌላው ኖረው ለሌላው አብርተው ለሌላው ተቃጥለው ለሌላው ደክመው በባዶ እግራቸው ሄደው አገር አቅንተው እሾህ ወግቷቸው መደብ ላይ ተኝተው፣ ዛሬ እኛ ስፖንጅ ላይ እንተኛለን። የነሱን ታሪክ ትተነዋል። ተው ነው ፍቅራቸውን፣ ተው ነው ጉርሻቸውን፣ ተው ነው ሰላማቸውን፣ ተው ነው ለሰላምታ እንኳ ለሰላምታ እንኳን ግንባራችንን ኮስተር አድርገን አበሻ ነው። ዞር በለው ዞር በለው አይልም። እባክህ ተወው፣ ሰላም እንኳን የለም በቃ። እንዴ ሲተያይና ሰላም ሲል ፋራ ነው መሰለኝ፣ ዛሬ ነው የመጣው። አንተ አራዳ ወልክ ማለት እኮ ነው። አንተ ዝም ያልከው እንዳህያ መጋፋት የለመድከው ዝም ያልከው አንተ አራዳ ነህ፣ ያ ሰላም ያለህ ፋራ ነው ፋራ ነው መሰለኝ፣ ትናንትና የመጣው ምን አይነቱ ጤማ ነው ምናምን ትልና ትሄዳለህ። ሰላም የሚል ሁሉ ጅል ነው ማለት ነው። እንደዚህ ደረስና፣ አየህ ስንወርድ፣ ስንወርድ፣ ስንወርድ የተወለደው ትውልድ ይሄን ይመስለናል። እንደዚህ ፍቅሩ የለውም፣ መንፈሳዊ በጎነት የለውም፣ ቅንነት የለውም። ታዲያ በዚህ መንገድ ነው ወደፊት የምንገፋው? በዚህ ሁኔታ ነው ሽማግሌዎች የሚጦሩት? ከዚህ አንጻር ምን ትሆናለህ? ገና በልጅነት ጡረታ አለህ። የሆነ የምትጦረው ነገር አለ። ግማሹ ሲጋራውን ይጦራል፣ ግማሹ መጠጡን ይጦራል፣ ግማሹ ሱሱን ይጦራል፣ ግማሹ ደግሞ ሆዱን ይጦራል። ለሆዱ ይኖራል። ለሆድ ብቻ ይኖራል። እናት አባቱ እዛ ሌላ በበረከት ሲጠብቁት እሱ እዚህ ሆዱ አልጦር ብሎት አልበቃ ብሎት መከራው ሁን ያል በረከት ርቆት፣ ሰላም ርቆት፣ ፍቅር ርቆት። አንዳንዱ የሞት ባህር ይፈልጋል። አለ መሰለኝ አንድ ጊዜ አንዱ ሰይጣን ነግሮኛል። እዚህ ሰዎች ወደ ባህር ሲሄዱ ባህር ልከታት ነበር አለ። እዚህ ስዊዘርላንድ ውስጥ ነው ሰዎች የሚሞቱበት ባህር አለ። እዛ ልከታት ገብርኤል ይወዳታል። ባህሩ ጋር ደርሼ ግቢ እንጂ ግቢ እንጂ ስላት ገብርኤል አለች። ከዛ ደይም ፈራሁኝ፣ ተመለሰች። እንደውም ነጮቹ ሲያዋት ምን አሉ? ውይ ይህቺ ከፍቷታል፣ ልትገላገል መሄዷ ነው መሰለኝ። ይቅናሽ፣ ደህና ሁኝ ያሏት ነጮቹ። እረ፣ እንዴት ለሞት የሚሄድ ሰው የሚመረቅበት ሀገር እዚህ ነው። ደህና ሁን፣ የከፋትናት መገላገሏ ነው መሰለኝ። የው ሄደች ወደ ባህሩ። አይ የሄደች ነው ወይ? ሀበናይስ ደህና ሁኝ። ጉድ እኮ ነው። እግዚአብሔር ምረቱን ያምዛል ሰይጣን እንዲህ ይደባልቃል ከዛ በኋላ ከዚች ልጅ አልወልድም ማለትና ደግሞ ከትዕማር የሚተካ ልጅ አልፈልግም ከአንቺ ልጅ በጎ ልጅ አይወልድም ማለት ነው በቃ በምንም መንገድ አትወልጅም ማለት እግዚአብሔር ክፋቱን አየና ክፉ መሆኑን ስላወቀ ቀሰፈው ይላል ሞተ ልጅ አልወለደም ጠረና በላንተ አሁና ለወንድም ዘር ተካስቲ ያለና ደግሞ እሱም ክፉ ስለነበረ ሞተ፣ ቀሰፈው አለባል። ብቻዋን ቀረች። ስንት ልጆች ሞቱ? ስንት ባሎች ሞቱ? ሁለት ባል። አሁን እንግዲህ ትዕማርም ይሁዳም አልቃሾች ናቸው። ትዕማር ባሌ ባሌ ትላለች፣ ይሁዳ ልጄ ልጄ ይላል። አባት ቁጭ ብለው ልጅ ይቀበራል መውረድ ስጀመር ከታይ ከአምባ ስትወጣ ከመንፈሳዊ ቅንነት ስትለይ፣ ልጄ ልጄ ይባላል። ሽማግሌው ቁጭ ብሎ ልጅ ይሞታል። አየ የእግዚአብሔር ምሕረት ከሁላችን ጋር ነው። አባት ቁጭ ብሎ ልጅ ማስተዋሉ ይበላሻል። ከዛ የቀረው ሴሎም ነው። ሴሎም ደግሞ በውሸት አገር የተወለደ ልጅ ነው። አባትየው ዋሸ። እንዲህ አለ ትማር ሁለት ልጆች ሞተውብኛል፣ ይሄኛው እስኪያድግ ድረስ ሂጂ ወደ አባትሽ ቤት ግቢ አላት። ወደ አባቷ ቤት ሄደች። ይሄንን ነገር እንማራለን። እግዚአብሔር ከኛ ጋር ይሆን። ትማር የማንም ቤት አገኘች፣ የአባቷን ቤት አገኘች። አንስተ የአባት ቤት ማግኘት ከመራራ ለቅሶ ወደ አባት ቤት ከሀዘን ከትጋዜ ወደ አባት ቤት ወደ አባቷ ቤት ሄዳ መበለት ሆና ቁጭ አለች። እግዚአብሔር ግን ሁለት መንታ ልጆች ይሰጣታል። ስንት ባሎች እንደቀበረች ሁለት ቀብራለች። ይሄ በስጋ ነው፣ በስጋ የተጋባቻቸው ይሞታሉ። በመንፈሳዊት ደግሞ እግዚአብሔር ያዘጋጀው ነገር አለ። አባቷ ቤት ሆና ትጸልያለች። መበለት ማለት የጸሎት ልብስ፣ የምስኪኖች ልብስ፣ የዋይታ ልብስ ነው። የውታ ልብስ ነው። የመበለት ልብስ ለብሳ አባቷ ቤት ግን ያለችው አባቷ ቤት ነው። ከአባቷ ቤት ስትወጣ የክፋት ልጅ ነበር ያገባት። እድሏ ሆነና ጊዜው ዘመኑ ሆነና ከክፋት ጋር ተገናኘች። እኛም ልክ እንደዚህ ነው፣ ከክፋት ጋር ተገናኘን እኮ ዘመን ሆነ እድል ሆኖ ከክፋት ዘመን ከክፋት ጊዜ ጋር ተገናኘ ስንገናኝ በራሱ ጊዜው እንጀራችን፣ ኑሯችን፣ ማዕረጋችን፣ ስልጣናችን ደግ ነገር አይፈልግም። መልሶ ክፋት ነው የሚፈልገው። ቤታችን፣ ኑሯችን፣ ገንዘባችን ክፋት ነው የሚፈልገው። አሁን የክፋትን ውጤት ከዚህ በኋላ የምንመለከተው ይሆናል። ትዕማር ለቅሶዋ ቆሞ የአባቷ ቤት ቁጭ ብላ ኤሎሄ ኤሎሄ ትላለች። በኋላ ግን ኤናይም ደጅ ላይ ይሁዳ ቆንጆ ሆና ተለባብሳ ተሸፋፍና አምራ ያገኛታል። ኤናይም ኤናይ የአይን መክፈቻ በር ማለት ነው። በብራይስጥ ኤናይ ኤናይም ጉድ አለው እዛ ቦታ ላይ ነገ ጠዋት ባለው ትምህርታችን እናጠናቅቀዋለን። እግዚአብሔር ከሁላችን ጋር